ስለ ተማሪው ተፈጥሮ ስናወራ ተማሪ አንደኛ መንፈሳዊ ማንነት አለው፣ ከዛ ሲቀጥል ቁሳዊ ማንነት አለው፣ ከዛ ደግሞ ማህበራዊ ማንነት አለው። ስለዚህ አሁን እውነተኛ ትምህርት ወይም ትክክለኛ ትምህርት የምንለው እነዚህ ሶስቱን ማንነቶችን ለማሳደግ የሚያግዘው የትምህርት አይነት ነው ማለት ነው። ስናይ አሁን ቁሳዊ ማንነቱን አሁን ያለውን ይሄ የቀለም ትምህርታችንን ስናየው ቁሳዊ ማንነታችን የምናሳደግበት ወይም ፍላጎቶቻችን የምናሟላበት አንድ የትምህርት ስርዓት ነው ከዛ በኋላ ደግሞ መንፈሳዊ ማንነታችንን የምናሳድግበት ደግሞ ስናያ ይህ መልካም ባህሪያቶቻችን ወይም መንፈሳዊ ባህሪያቶቻችንን የምናሳድግበት የሀኛት ምህርት አለን ማለትም እውነተኝነትን፣ ደግነትን የምናሳድግበት ማለት ነው። ከዛ ደግሞ ማህበራዊ ማንነታችን ደግሞ እናሳደግበታለን። ማህበረሰቡ በተለያየ ሁኔታ የሚቀርጻቸው ከማህበረሰቡ ስርዓት፣ ወግ፣ ባህል አንጻር የሚቀረጹ ማንነቶች አሉ ማለት ነው። ስለዚህ አንድ ትምህርት ትክክለኛ ትምህርት ወይም እውነተኛ ትምህርት ነው ስንል እነዚህ ሦስቱን ነገሮች መድረስ የሚችል ወይም ደግሞ ሦስቱን አቅሞች ማሳደግ የሚችል ትምህርት ነው ብያስ